ቸ አልቃለኝእ የዚህ ሰዓት አቆጣጠር ኢትዮጵያ የኢትዮጵያ አቆጣጠር እና የምንቆጥረው አቆጣጠር አሁን እዚህ ምን ይሉታል? ሁለት ሰዓት እ ስምንት ሰዓት እንለለን ስምንት እኛ ሀገር ቢሆን ኖሮ በቃል አንድ ስራ ሁለብኝ እና አንተኑ ቀኑና ማታውን ልንግባባ አልቻለም። እኛ ቀን ቀን ስሊፕ ዳውን በስልኩ ተገናኝቶ ሲሄድ ወይፎውም ሄደ ከሱ አገናኝቶ

እንዲህ እኛ እኛን አፈልገ ዘረፍ እንትን ነው ማድረግ የምችለው። ሁለት ለሁለት እንትን ማድረግ ትችላለህ። ለሁለት ማድረግ ቅድመ ዝግጅት እያደረግን ነው። ነገ እንዳይቀር አይቀርም። ኖ በሁለት አለ እኮ የሆነ እንደዚህ የሚል አለ። ግማሽ ግማሽ ቶበታለ አለ። ኖ ሴቲንግ ውስጥ ገባና እንደዚህ አሁን የቀያየር ኮ ላይ የመጀመሪያው ነው ራዳ አይደለም። የመጀመሪያው እንደዚህ አይደለም። የመጀመሪያው የምታደርገው እኩል ይሆናል። ለእኔም ለእናንተም እኩል ይሆናል። ከመጀመሪያው እዚህ እኩል ይሆናል። አ ለምሳሌ

ከዛው አለ እነዚህ አሁን ለምሳሌ እና አሁን እንደቀያየር ክላቸው ሰ ብዙ የተደረደረ በሶስት አርግ ይላል። በሁለት አርግ በአንድ በሁለት በአንድ አርግ አለ። አሁን የቀያየርኩት ብሎ ነው የመጣው። እናንተ ጨንት ነው እያስተካከልኩ ነው። እናንተ አረ፣ በጣም እንደሱ አይደለም። ነ ቦታ እዚሁ ላይ ነው። አማ እንዲ በቃ ወደ እናንተ እያሳካልን እኮ ነው እኛ እንቅልፍ አንተኛም። ከኢትዮጵያ እኛም ብላችሁ መታችሁ። ጋይስ እንግዲህ ነገ ማንም ሰው እንዳይቀር ከራሳ ጀምሮ እንግዲህ እንደሰማችሁት ነው። እና አብሬሽ አብሬሽ እና ሩት እናንተን ጋብዟችኋል። ይህ የምታው ፕሮግራም ደረገው ለእነሱ ነው እና መታችሁ። የምትወዷቸው ሰዎች ከጎኗቸው መሆን አለባቸው። እና ሙዚቃው የት አለ? ኧረ ይከፈት ይከፈት! እንዴ ቅድም ስጨፍሮ አይቻቸው ማች በህጋምና እዚህ ሎኬሽን ስንቀይር ቲክቶክም ተቀይሯል አይደለም? ይኸውልህ አሁን እንደዚህ እንደተደረደረው ሁለት፣ አሁን እንደዚህ ቀየርከ፣ ቀጥሎ ያለው ነካከው፣ እንዳለ ነካከው። ግድ የለም ይመጣል። ሁለት ብቻ ነው ያለው ይሄና ይኸውልህ። በቃ አንዱ ነው ያለው። ኧረ አይደለም ነፍ ነው ያለው። ቢኒያም የለም።

ማለት እንትና ቢኒ ዋይፋ አገናኝቶለት ከዛ ማለት ነው፣ ከቤት ሲወጣ ወይፎ ዲስኮኔክት ሆነ። ከዛ አረብኛ ነው፣ በምን እሽኩልቲ በምን እናንብበው? ወይ ገዳ እንግዲህ እንደምታዩት ጋይስ ነገ አይቀርም።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

የአፕሬሽንና የሩት የጋብቻ ስነስርዓት ላይ እናንተን ስለሚወዷቸው እነሱም ይወዷቸዋል እናንተ ብቻ እነሱም ስለሚወዷችሁ እናንተን ጋብዟቸዋል ስለዚህ በሰዓታችን ብትገኙ የት ነው ካላልኩኝ ሎኬሽኑ በጣም ቀላል ነው ዴራ ውስጥ ነው ደዳፍ አልከናን ነው ደዳፍ ሸሻ ሸሻ